አሰላሙ ዐለይኩም ወረህመቱላሂ ወበረካቱህ። ውድና የተከበራችሁ በዩቱብ ተከታታዮች እንዴት ናችሁ? ደህና ናችሁ ሆይ? ያኔ ዛሬ ቻናሌ ያኛው ቻናሌ ስለተበላሽ በዚህ ብቅ ብያችኋለሁ። ያው እንግዲህ እኛ ዩቱበሮች አንዱ ሲበላሽ በአንዱ ነው የምንዞረው። አንተውም ማለት ነው። እና ሁላችሁም ላይክ፣ ሰብስክራይብ እያደረጋችሁ እስኪ አበረታቱኝ። ቻናሌ በጣም አናዶኛል ማለት ነው። ወላሂ ማልቀሱ ነው የቀረኝና ብቻ ምንም ማድረግ አልችልም። ቀደረላ አላሄሸው ነገር ሆኗል። በጣም ተናድጃለሁ። ወላይ ከምንም በላይ ልንገራችሁ ውስጤ ጉድት ያለው እና ሁላችሁም ላይክ ሰብስክራይብ እያደረግ እና ውድና የተከበራችሁ ቤትስ ሳይሆች በሌላ ብቅ ብያለሁ ማለት ነው። ዛሬ ገጠር ሂጄ፣ የሚገርሟችሁ ነገር ወላይ በጣም ነው ማለት ትዝታ፣ ያው አንዳንድ ጊዜ ትዝታ ያስፈልጋልና ተዘታውን ይዤላችሁ ብቅ ብያለሁ። እስኪ እንደዚህ ዝጥርቦ ዝጥርቦ እና ወዶቼ ሁላችሁ እንጨት ተሸክሞ በሄድ ምናምን ምናምን ቀርቶ አሁን ደግሞ በሌላ በሌላ ህይወት እየኖር ነው ማለት ነው። ግን ያኔ ያው እንግዲህ ከዛ ከሀገራችን ያልወጡት ብዙ ልጆች አሉ፣ ብዙ ሰዎች አሉ እንደዚህ ተሸክመው የሚሄዱ ማለት ነው። እና ያሳዝናል። ጉልበታችንን የምጥጥ አርገን አንድ ባረባ ሀገር፣ አንድ ደግሞ ብታው። ይሄ ሁሉ እንጨት ከዱር የመጣ ነው ማለት ነው፣ ከዱር ተሸክሞ በቃ። ይሄንን ታስታውሳችሁ፣ እስኪ ሁላችሁ ላይክ፣ ሰብስክራይብ እያረጋችሁ አበረታቱኝ ይላችኋለሁ ውዶችን። ብቻ ከባድ ነው ወላሂ። አሁን እህድን ገጠር ነው ማለት በጣም ከባድ ነው። እና ገጠር ሂጄ ነበር ላችኋል ይህን ይመስልላችኋል። እና ውዶች ደግሞ የሴደው መስጊድ ይህን ይመስላል። ያው ገጠር ላይ እንደዚህ በሚያምር መልኩ ተሰርቶ በጣም ነው የሚያስደስተው መስጊዱ። ማሻላ ተባረከ ረህማን። ውስጡን ደግሞ አሳያችኋለሁ ማለት ነው፣ እንሻላ አሳያችኋለሁ እና ውዶች መስጊዱ ይሄ ነው። ውስጡ ሁሉ ምናምኑ አልቆ በጣም ደስ ይላል። ወላሂ በጣም ነው የሚያስደስተውና ሀገራችንን አላህ ሱብሐነሁ ወተዓላ ፈረጃዋን ያምጣላት። በጣም እንጃ ዲናችን በጣም እየሰፋልን ነው ያለው። አልሐምዱሊላ ዓላ ኩሊ ሃል። በጣም የሚያስደስት መስጊድ ተሰርተዋል። አላህ ተጠቃሚዎች አድርገን መስጊዱ መስራት ማለት በጀነት ቤት ይሰራለታል ብሏል ለሱባነው። እና በጣም በጣም በሚያምር ሆነ ተሳክተዋል። በጣም ደስ ይላል። ላይክና ሰብስክራይብ እያረጋችሁ እንግዲህ እንደምታውቁት ቻናሌ ተቃጥለዋል። ምንም ማድረግ አልችልም። ያው ተቃጥሏል ብዬ ነው የወሰድኩት ማለት ነው እና ይህን ይመስልላችኋል። ሁላችሁም ላይክ ሰብስክራይብ እያረጋችሁ አበረታቱኝ እላችኋለሁ። ውዶች የሴቶቹ እንትን መቃረብ ያለው የሴቶቹ ነው። ይሄ ደግሞ እንደዚህ የምታዩት የወንዶቹ መስገጃ ነው። ይሄ የሴቶቹ ነው፣ ጎን ለጎን ያለው ማለት ነው። እና በጣም ያምራል። እኔ እንጃ ብቻ አላህ ተጠቃሚዎች አላህ ያደርጋችሁ ሁላችሁንም ተጠቃሚዎች አድርገን መስጊድ መገንባት ማለት በቃ አላህ አይደለም የዱንያን ሕይወት ዱንያ ወላሂ ዱንያ እኮ በቃ ነገ ዛሬ ትለቅ አይታወቅም። ያው እኛ ነፍሳችን ስስ ስለሆነ ብዙ ነገሮችን እያሰብን ስለሆነ ነው እንጂ ይኸው ብላችሁ